ዛሬ እንግዲህ በጣም እያስቸገረኝ ነው። በእውነቱ በጣም ክርታ ታይቃለሁ። አቤት በአንቺ ዛሬ ኔትወርክ በጣም ኔን እያስቸገረኝ ነው እና ይገርም እኮ ነው። ጉድ ጉድ ጉድ ነው። እስቲ ገባ ገባ በሉ እንኳን ደህና ቆያችሁኝ። እኮ እናንተ ዛሬ ዛሬ ኔትወርክ ከችግር ችግር ሆነ። ወደዚህ ወደ ስራ ቦታ ስመጣ፣ እሺ፣ አሁን ከተሰማሁ እንግዲህ ልቀጥል። ወደ ስራ ቦታ ስመጣ ትንሽ ኔትወርክ ያስቸግራል እና ማታ ማታ፣ ለዛ ነው ይቅርታ ነው የምጠይቀው። እሺ፣ ወደ ርዕሳችን ቶሎ ቶሎ እንሂድ እና እንቀጥል።